ጉድ ጉድ ብሩኬ ከመጀ አዲስ ህይወት ጀመረ ጋይስ። ትላንትና ሲፎካከሩ ነበር ፉክክር እ እ አለቅም ሲፎክር ነበረ። ትላንትና ራሱ ብሩኬም እንደዛ በፊናው ሲፎክር ነበረ። አይሚም እንደዛ ታለ ስትል ነበር። እሱም ደግሞ ተለሳሻሉ ያለ ነበር። ይሄው ጋይስ ጋይ አሳካው። ለማንኛውም ጋይስ አይሚን ለማቃጠል ነው እንጂ መቼም ብሩኬ በዚህ ፍጥነት አዲስ ህይወት ይጀምራል ብዬ አላስብም፣ አደርግም። ለማንኛውም ስራ ስለሆነ ከስራ መስራት ስላለበት እንግዲህ ከሌላ ሰው ጋር መብጣት አለበት ከተለያዩ ማለት ነው። እና ጋይስ አረጋጉ፣ ነገሮችን አትሳደቡ ለማለት እፈልጋለሁ። መቼም አንጅ አላቅም በዚህ ፍጥነት አደርግም። ግን ለስራ ከማንም ሰው ጋር መስራት ይችላል። እውነት ለመናገር ያው ስራ ነው አለ ዩቱብ ስራ ከሰው ጋር ሴት መጣ እንደዚህ አይነት ነገር ነው የሚታዩ ታውቃላችሁ እና ለማንኛውም አዲስ ህይወት ጀምሯል አሳዝናል? አሳዝናል ምንም ማድረግ አይቻልም ምን ነው ግን ሁሌ ማለት ነው ጦለጌ ጥ የሚታሳዩ ምንድ ነው ግን ከዚህ በፊት እንደዚህ መጥተዋል ጋይዝ እንዲ ሸፈን ቄጥ ሸፈን የሚያደርገው ቤት ለብሱ ሴቶች ከብሩኬ ጋ ምትመጡት ምን ሆናችሁ ነው ግን እንደዚህ አራት ማ ደግሞ ስፖንጅ ይታያል ጋይዝ። ይላሚ ኮ ያአሁኑ ዘንድበኮ ቅጥ ማለት ነው ስፖንጅ ነው ጋይዝ። ወይኔ እንዲ ዩቲዩብ ኮ ማመጣ ጉድ የለም ጋይዝ። እና እንግዲህ ቻሉት ቻሉት ሸብ ብትኖረ ኦኬ ለማሳየት ነው። አቤት በፈጣሪ ዘንድ ግን እኮ ጥሩ አይደለም። ለማንኛው ለጫወታ ነው ጋይስ እና መቤትን ቅርጽ ያሳያል ሱረ እና ምናምን ለዛ ነው፣ አትዘኑብኝ። ለማንኛው ዛሬ ያበደ ቪዲዮ በብሩኬ ቤት ጠብቁ። አይ ሚዬ ዛሬ መንጨርጨሯ ነው እንግዲህ መንጨርጨራ ነው። እና ውዶቼ እንግዲህ ትግስቱን ስጣችሁ እስከ ማታ በሰላም ጠብቁ ጋይስ አትጣሉ።